የሆነ ጊዜ ስልኬን ተቀበለኝ። አሰሪዎች ስልኬን መፈተሽ መብት አላቸው ሲባል ስልኬን ሰጠሁት። ከዛን እሱ ወደ ራሱ የሆነ የሆነ ነገር አሻንጉቶችን አላቅም ይቻልኩ። ይህ የምታዩት ሴት እንዳይመስላችሁ ወንድ ነው ማለት ነው። ትናንትና ምን እንደደረሰብኝ ልንገራችሁ። በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ ስልካችሁን ለማንም አሳልፋችሁ የምትሰጡና ፈርሙ ከተባላችሁበት ወረቀት ላይ ካገኛችሁት ሁሉ የምትፈርሙቶች ካላችሁ ጥንቃቄ አድርጉ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ሂዶ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች በሁለቱ ጉዳዮች ነው የመጣሁት። አንዱ በራሴ ላይ ትናንት የደረሰ እና ሌላኛው ደግሞ ቀደም ሲል ቀን ጨባ አድርጌ ባስደመጥኳችሁ በእህታችን በኩል ነው ማለት ነው። ከዚህ ላይ የምታዩት ወንድ ነው ሴት እንዳይመስላችሁ፣ እሺ። እንደምታዩት መቶ እያወራኝ ያለ ከእኔ ከክፍሌ ጥግ ነው። ቀኑ ትናንትና ነበር ማለት ነው። ሙኬፍ ተበላሽቶብን ሙኬፍ ሰርቶ ነው ሰውየው ማለት ነው። ሌሎች አሉ አብረውት የሚሰሩ የራሱ የካምፓኒውን ልብስ የለበሱ ማለት ነው። እነሱ መኪና ውስጥ ተቀምጠዋልና ድጋሚ ተመልሶ መጥቶ ነው እንግዲህ ከኔ ጋር እያወራ ያለው። እሱም ምንድን ነው ወረቀት አምቶ ፈርሚ ብሎ ነው። ገብቷቸዋል። ትናንትናና ዛሬ ሰውየው ከኛ ቤት አይደለም፣ ተሮዛችን የትምሽቱ ስለሆነ ሄዷል። እሱ ከሌለ ብዙ ጊዜ የእሱም ሆነ የልጆቹ አንዳንድ ወረቀቶችን ፈርሚ ሲሉኝ ይፈርማለሁ። ግን ዝም ብዬ አይደለም የምፈርመው የሀገር የልጆች ከመፈረሜ በፊት ፎቶ አነሳና በዋትሳፕ ልክላቸዋለሁ የሰውየውም ሆነ የልጆቹ ከላኩ በኋላ ከዚህ ወረቀት ላይ ልፈርም ወይ ፈርም እያሉኝ ነው ብዬ እነሱን አስፈቅጄ ፈርሚ ስሉ ነው መፈርም። አትፈርሚ ካሉኝ አልፈርምም ማለት ነው። እና ትናንትም ይሄ ሰውዬ ሰርቶ ምናምን ከጨረሱ በኋላ የሆነ ወረቀት አመጣና እንኪ ፈርም ያሉ። ፊቱን ላለማስገባት ነው ከታች ብቻ ቆርጫ ያስገቦት ማለት ነው። እየቀረጽኩት እንደሆነም ደግሞ እሱ አያውቅም። ገብቷቸዋል። ከዛ የሆነ ወረቀት አመጣና ፈርም ያለ። በጣም ብዙ ተከራከርን። ያልፈርምም ከነገ ወዲያ ሰውዬ ይመጣልሃል እና እሱ ሲመጣናና እሱ ይፈርምልሃል አልኩት ማለት ነው። አረ ችግር የለውም የሰራንበት እኮ ነው የካምፓኒ ፎርም የሚሞላ ነው ምናምን ችግር የለም። አጽድተን ጨርሰናል ሙኬይፉን፣ የዚያኛውን ቤትም፣ የዚህም ብዙ ነገር አለኝ ማለት ነው። በጣም ብዙ ነገር ሲለኝ በጭራሽ አልፈርምም አልኩት። እስከ ዛሬ ኮይን ያክል አላንገራገርም። ገባችሁ? ግን እንዳልኳችሁ ወረቀቱን ዝም ብዬ ብድግ አድርጌ አምጥቼ አልፈርምም፣ ፎቶ አነሳና ልክለት አልሎ ለሰውየው ፈርሚ ካለኝ እፈርማለሁ። እንደምታዩት የቆመው ስራ የሚኮለኝ ነው። በጣም ሙቀት ነው፣ አራት ሰዓት ምናምን ነው ገብቷቸዋ። ለእግሩ እየተቃጠለ ሲሆን አሳዘነኝና ኦኬ ጂብ አልኩት። አምጦ አልኩትኝና ፎቶ አነሳውና በዋትሳፕ ለሰውየው ላኩለት። እሱ ቁመዝ እየጠበቀ ነው። ፎቶውን ከላኩለት በኋላ ለሰውየው ወረቀቱን ደወልኩለትና ባባሹፍ ጥረሽ ትልክ ሻይ ምን ዋትሳፕ አልኩት። በዋትሳፕ የላኩልን እየው ስለው እሻልና ሰውየው አየው ማለት ነው። ማን የሰጠች ስለኝ ኬፍ የሚሰሩ ሰዎች ናቸው ምናምን ነገር ስለው አጥድተው ጨርሰዋል። ያነኛውንም ይሄኛውን እና ፈርም ያለ ምናምን ስለው፣ በጭራሽ እንዳትፈርም ያለይ ወላሂ እውነት ነው የምላችሁ። እስከ ዛሬ ብሎኝ ያውቅም ሰውዬ። እንደዚህ አንስቸ ልክለት ወረቀቱ ምናምን ችግር የለም ፈርም ነበር የሚለኝ። እና ትናንትና ግን ምን ችግር እንደተፈጠረበት አላውቅም። በጭራሽ እንዳትፈርም ፈርም ሻል የመጀመሪያ አይ አልፈረምኩም። ገና ኔ ግን ፈርም እያለ ነው። ነገና ከነገ ወዲያ አባባ ይመጣል ስለው፣ ከምንከላተመው ዝምለሽ ፈርም ያንች ሁሌ ትፈርም ይደለ ብሎ ነው ምናምን ነገር ስለው እንዳትፈርሚ ደውልለት ብሎ ሻላ ላይ ማለት ነው። ከዚ አልፈርምን ብዬ ከዚ ላይ እንደምታዩት ወረቀትና እስክብርት ተይዟል። እሱን ይዞ እየተመለሰ ነው ማለት ነው። ምንላችሁ ፈልጌ የሀገሬ ልጆች አሁን ሰውዬ የቤቱ ባለቤት አይደለም፣ ገብቷቸዋል። የውጭ ሰራተኛ ነው አይደለም። የውጭ ሰራተኛ ይቅርና የምሰሩባቸው ሰዎች መዳም ምትሆን ሰውዬው ልጆቹ የሚሆኑ ማንም የማታውቁት ወረቀት ላይ አደራ አደራ እንዳትፈርሙ ማለት ነው። መፈረም ካለባችሁ ካስገደዷችሁ ያንን ወረቀት በእንግሊዝኛም በአረብኛም እናንተ ማንበብ የማትችሉ ቢሆን እንኳ ፎቶ አንስታችሁ አስተርጉማችሁ በዚያ ምክንያት ወደ አማርኛ ቀይራቸው አንብባችሁ መርዳት ትችላላችሁ። እዚያ በኋላ ፈርሙ እንጂ ካገኛችሁት ወረቀት ላይ አንስታችሁ መፈረም ዋጋ ያስከፍላልና ጥንቃቄ አድርጉ ለማለት ነው። እኔ ምን አግኝቶበት እንደሆነ አላውቅም፣ ለምን እንደዚህ ልሻል በጭራሽ እንዳትፈርሚ ፈርመሽ ነው ሲለኝ፣ አልፈረምኩም አልኩት፣ እዚያ ይሄው አልፈርምም እንዳትፈርሚ ብሎኛል ብዬ ደውልለት ለሱ ብዬው እሱ እየሄደ ነው። እዚህ ላይ የምታዩት ማለት ነው። እና ሌላኛዋ ደግሞ እንግዲህ ቀደም ሲል የሰማችው እህታችን በጣም ነው የምታሳዝነው። ታሪኳ ረዥም ነው። እሷ ደግሞ ማለት ነው የምትኖረው ሳውዲ አረቢያ ነው። ደማም ገጠር አካባቢ ነበር የምሰራ ብላለች መጀመሪያ። ተሰራበት የነበረው ቤት ልጁ በጣም ያስቸግረ ነበር አለች። እና በጣም የሆነ ጫጭረ ነበር፣ በጣም ያስቸግረ ነበር ከሚባለው በላይ ምናምን ብዙ ቀን ራሴን ስቼ ወድቄ አውቃለሁ ትላለች ማለት ነው። እንደዚህ ያለ በሽታ ይህ ጭንቀት ነው። ኢትዮጵያ እያለውም ያመ ነበር ትላለች። ከዛ ሲሞነ ጫጭሬ ምናምን አለ ይሄ ጥፎ የሚያርፍበት ምናምን ጡቴል የራሱ ጠባሰው ምናምን አለ ብላለች ማለት ነው። ከዛ የሆነ ጊዜ ስልክ ሽን አምጪ ይላላለች ይላል አለች። እዚያ በኋላ እኔም ደግሞ አሰሪዎች የሰራተኛን ስልክ የመፈተሽ መብት አላቸው ሲባል ስለሰማው ስልኬን አነሰውኝና ሳላቅማማ ሰጠውት። ለካሱ በራሷ ስልክ ልክ እሷ ለልጁ እንደላከችለት አድርጎ በቃ አላደል ሄደ ፍቅር ምናም የሚላላኩ አንዳንድ ነገሮችን እንደዚያ ያለው ወደ ራሱ ስልክ ልኳል። በማን በእሷ እሷ ለስም ነው እንጂ ዋትሳፕ ያወረድኩት እኔ፣ ዋትሳፕ ማንም ጋር ተጻጽፌ ማንም ጋር ተላልኬ ማላቅም፣ ኢሙና ቴሌግራም ላይ ነው ከሰዎች ጋር ሀሳቤን የሚለዋወጠው የሚደዋወለው ብላለች ማለት ነው። እሱ ግን ልክ እሷ እንደላከችለት አደረገ ና ወደ ራሱ ስልክ ላከ። ከዛ በኋላ አልሰራም ስትል እሷ ልጅ ወደ ቢሮ ይዟት ሄዳሉ። ቢሮ ከሄዱ በኋላ ይሄ ልጅ ደግሞ ምን ያደርጋል፣ ስልኳ አይታይልም፣ በጣም ባለየ ልጅ ነች፣ እንደዚህ እንደዚህ የምታደርግ ክፉ ናት፣ ባለየ ናት ይልና ቀድሞ ተናግሯል ማለት ነው። ከዛ በኋላ ስልክሽን አምጪ ስትላት ከቢሮ ደግሞ ምን ችግር አለሁ እኔ ስልኬ ምንም ነገር የለበትም ብላ የራሷን ንጹህነት አይታ ስልኳን ትሰጣቸዋለች። ከዚ በኋላ ክፈቹ ተባልኩ አለኝ። ስልክህን ከፈትኩት አለኝ። ከዛ ከከፈትኩት በኋላ በቃ አለኝ እኔ ያላኩት ወይም ያልጻፍኩት ነገር ከስልክ ላይ ሳገኘው በጣም ግራ ገባኝ። እንዴት ውሎ እንዴት ሊሆን ቻለ ምናም ብዬ በጣም ግራ ተጋባኝ። ከዛ ትዝ ሲለኝ የሆነ ጊዜ ስልክሽን አምጩ ብሎ እሱ ተቀብሎኝ ወስዶት ነበረ። ያ ማለት በዚያን ሰዓት ልክ እኔ እንደላኩለት አድርጎ ወደ ራሱ ስልክ ራሱ ልጁ ልኮት ነው ምናምን ብዬ ትዛለኝና ነገርኳቸውን፣ አይደለውም ከፈለጋችሁ ሰውነት ላይ ያለውን ጠባ ሳዩት፣ ብዙ ጊዜ የሚታገለኝ እሱ ነው። ከዚህ ቤት ማልሰራም ብዬ የወጣሁበት ምክንያት፣ ትልቁ ምክንያት ይሄ ነው ስላለ፣ ማንም የሚሰማኝ ነገር የላለ፣ ሁሎችም ለአረቦች ብቻ ነው የሚያደሉ አለች። ከዚያ ወንጀለኛ ተደረግኩኝና እንዲሁም ድጋሚ ወደዚያ ቤት አትሄጂም፣ እሱም መውሰዳትም አልፈልግም አለ። እኔም አልፈልግም ብዬ ከዛ ቤት ቀረሁ አለች። እሷ ባልሰራችሁ ጉድ ልክ እሷ እንደላከችለት አድርጎ እሷን ሌላ ጣጣ ውስጥ ከተታት ማለት ነው። ሲጀመር እሷ ዋትሳፕ አትጠቀምም እና አገሬ ልጆች፣ እነሱን አምናችሁ እባካችሁን ስልካችሁን አትስጡ። በተለይ ደግሞ ኢሜይላችሁን እነሱ የሚከፍቱላችሁ ልጆች ጥንቃቄ አድርጉ። በእነሱ በከፈቱላችሁ ኢሜል ከምትጠቀሙት ይልቅ ዩቱብ ላይ መታችሁ የኢሜል አከፋፈት ብላችሁ ሰርች አድርጋችሁ አይታችሁ በዚያ መሰረት ኢሜይላችሁን ራሳችሁ መክፈት ትችላላችሁ። ለምን ብትሉ የእናንተ ኢሜል እና ፓስወርድ ከእነሱ ጋር ካለ እናንተ የምትጠቀማቸውን አንዳንድ ነገሮች መከታተል ይችላሉ። ሁሎችንም ነገሮች ማለት ነው። ገባችሁ? ኢሜላችሁን፣ ዋትሳፓችሁን፣ ቴሌግራማችሁን ሁሉንም ነገር ይጠልፉባችኋል እና ስለዚህ እንዲያው ኢሜል በነሱ ባታስከፍቱ ነው የምለው። እና ከባድ ነው። ስለዚህ ከማታውቁት ወረቀት ላይ ፈርሙ ስትባሉ አትፈርሙ። እኔ ሆነ ዝቤት ይሄን ያክል አመስኖን ሰውዬው የሚያስፈርመኝ፣ ያው ደመወዜም በየወሩ ስቀበል ፈርማለሁ። የደመወዙ ወረቀት ደግሞ የሚፈረምበት ራሱን የቻለ ፈርም ነው። የአስራ ሁለት ወሮች ዝርዝሮች አሉበት ከቀኑ ጋር ከዓመተ ምሕረቱ ጋራ እንዲሁም ደግሞ ከወሩ ጋር። ከዚያ ሲሌ ብቻ ነው እንጂ የምፈርም ሌላ ነገር ቤት ውስጥ ፈርም ያላቅም። ግን እንደዚህ እንዳልኳቸው የውኃ የሙኬፊ ምናምን ሰዎች ሲመጡ እዚህ ቤት ሁሌ ቤት ውስጥ የምገኘ እኔ ስለሆንኩኝ እፈርማለሁ። ግን ፈርሚ ስላሉኝ ዝም ብዬ ብድግ አድርጌ አልፈርምም። እንዳልኳቸው ፈርሚ ከተባልኩኝ ይፈርማለሁ። እንዳትፈርሚ ከተባልኩኝ ልክ እንደ ትናንት ነው፣ እተዋለሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ቀለል አድርገን የምናየው ነገር ብዙ ዋጋ ስለሚያስከፍል ማለት ነው።